ዋየለ ማለት ነውዋ፣ እያለቀሰ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ እና የተከበራችሁ የዲምንጫ የኢትዮጵ ቻናል ተከታታዮችን እንደምን አላችሁልኝ? እኔ ሰላም ነኝ። በያላችሁበት ቦታ ሰላማችሁ ብዝት ብዝት ይበልልኝ። አዲስ ከሆናችሁ ማለት ነው፣ ለዚህ ቻናል ሰብስክራይብ ላይክ አድርጉ ማለት ነው። እንደዚሁም ሸር አድርጉ ማለት ነው። ዛሬ ደግሞ በሚገርም ፈኔ ቪዲዮ ነው የመጣሁት ማለት ነው። እንግዲህ ማንኛውም ሁሉም ወንድ ልጅ ሲወለድለት በጣም ደስ ነው የሚለው ማለት ነው። አይኑም ባይኑ ሲ በጣም ነው ደስ የሚለው እና አንድ የሚያስደስት እና የሚያስቅ ቪዲዮ ላሳያቸው ነው ማለት ነው። እስከ መጨረሻው ድረስ ተከታተለ ይ ቪዲዮ ማለት ነው። ላይክ ሌትስ ጎ ወደ ቪዲዮ ዋው፣ ይለያል ማንኛውም ሰው ባይዘወይ። ማንኛውም ሰው ባይዘወይ ልጅን ሲወለድለት፣ ማንኛውም ሰው ማንኛውም ሰው ደስተኛ ነው። በተለይ ወንዶች ማለት ነው በጣም ደስተኛ ናቸው። ደግሞ እድሜያቸው ገፋ ያለ ወንዶች ከሆኑ ደግሞ በተለይ በቃ የሌላ አለም ነው የሚታያቸው ማለት ነው ወንዶች በተለይ ማለት ነው። እና ሴቷም ደግሞ የተለየ ደስታ ነው የሚሰማት በቃ ባሏን እንደዛ ሲደሰት ስታየው ምናምን የተለየ በቃ የሆነ ነገር የሰጠችው ያክል አሪፍ ነገር የሰጠችው ያክል ነው ደስ የሚላት ማለት ነው። እና እንዲ ሲወለድ በይዘው ወይ በጣም ደስ ይላል። በቃ ሁሉም ሰው ነው የሚደሰተው ማለት ነው። እና እስኪ እንጨርሰው ቪዲዮ ይህ። እንዲሁም አስደነገጠችው እውነት ይሄ ደግሞ በቃ ደስታው ነው የሚያስለቅሰው። ያስለቅሳል። የተመታ ደስታው ነው በቃ ደስታ የለ የለም። በቃ በቃ ደስታ ደስታ ደስታን ባይ ደስታ የለለ ማለት ነው። በጣም የሚገርም ነው የሚገርም ነው እውነት በጣም ያጅባል። በጣም አንዳንድ ጊዜ ባይዘወይ በጣም ሁሉም ሰው ነው እንደዚህ ደስታ፣ በጣም ነው ደስታ የሚሰማው። በተለይ አይንም ባይን ማየት የሚያክል ነገር የለም እውነት። ከትዳር ትልቁ ነገር ምንድን ነው? በቃ ልጅ ማፍራት ልጅ መውለድ ነው በቃ ትልቁ ነገር ማለት ነው። በጣም ነው ደስታው። በተለይ ደግሞ ልጆች አድገው ሲያጫውቱ ምናምን ሲያደርጉ ማለት ነው እና በጣም ከባድ ነው። አሁን ደግሞ እርጉዝ ሴት ኖርማል ፖዚሽን እንዴት መተኛት እንዳለባት፣ ስትተኛ ለህፃኑ እንዴት ሆኖ መተኛት ነው የሚመች የሚለውን ነገር የምናይ ነው የሚሆነው ማለት ነው። ተመልከቱ እዚህ መጀመሪያው ላይ በጣም ህፃኑ ቆንጆ ነው ማለት ነው። ልክ ይህን አይነት ፖዚሽን ነው መተኛት ያለባቸው ማለት ነው። ሁለተኛው ላይ በጣም እየተጨነቀ ነው እያያቸውት ነው ህፃኑ ማለት ነው። በጣም እየተጨነቀ ነው ማለት ነው። በጣም የሆነ ፖዚሽኑን ለቋል። ልክ እንትን ማድረግ የለበትም ማለት ነው። ሶስተኛው ላይ እንደዚህ ሶስተኛው ቪዲዮ ላይ እንደዚህ ስትመለከቱ ደግሞ አሪፍ ፖዚሽን ሆኖ የተኛው ማለት ነው። አሁን ደግሞ የምንመለከተው ፌታል ስትረስ ኦን ዘ ፌተስ አኮርዲንግ ቱ ዘ ስሊፕ ፖዚሽን ማለት እናትየዋ ስትተኛ ማለት ነው። እንግዲህ ስትተኛ ምን አይነት ዲስትረስ፣ ምን አይነት ችግር እንደሚመጣበት፣ ምኑ ላይ ነው ችግር የሚመጣበት የሚለውን ፓርት ነው የምንመለከተው ማለት ነው። እንግዲህ እንደዚህ ስትተኛ በዚህ ነው የምትተኛው። እንደዚህ ስትተኛ በዚህኛው ፓርት ነው የሚተኛው ሽሉ ማለት ሕፃኑ በየትኛው ፖዚሽን ነው የሚተኛ የሚለውን ነገር ብ ና ነው የሚሆነው ማለት ነው። ሌትስከ ወደ ቪዲዮ እንሂድ። እንግዲህ የመጀመሪያው እያያችሁት ነው በሆዱ አትኝታለች ማለት ነው። እያያችሁት ስንት ፓርት መሰላችሁ የሚጎዳው? ሁለት ፓርት ነው የሚጎዳው ማለት ነው። ሁለት ፓርት ነው ማለት ነው የሚጎዳው፣ እያያችሁት ነው ማለት ነው። ሁለተኛው ላይ ደግሞ በጀርባዋ ስትተኛ ደግሞ በጀርባውም በዚህኛው ፓርትም ላይ ነው የሚሰማት ማለት ነው። እንግዲህ ኖርማል አይደለም ማለት ነው። በሆድ መተኛት፣ በጀርባ መተኛት ኖርማል አይደለም ማለት ነው። አያችሁ እንደዚሁ ደግሞ ራይት ሳይድ ፖዚሽን በቀኛውም ስትተኛ ደግሞ ተመልከቱ፣ እንዴት ሆኖ እንደሚተኛ ማለት ነው፣ ሽሉ እንዴት እንደሚጎዳ ማለት ነው። መተኛት ያለባት ሊፍት ሳይድ ፖዚሽን፣ ሊፍት ሳይድ ፖዚሽን ከሆነ አሪፍ ፖዚሽን ሆኖ ነው የሚተኛው ማለት ነው። ጻማያጭ እንዴት እንደሚሆን፣ እንዴት ጭንቀት ውስጥ እንዴት እንደሚገባ ሽሉን ማየት አለባችሁ። ተመልከቱ፣ በጣም ነው የሚጨነቀው። በቃ ብዙ ብዙ አካሉ ነው የሚንቀሳቀሰው ለምሳሌ የመጀመሪያውን በሆዷ አስተተኛው፣ ለምሳሌ በጣም ፓርት ላይ ነው ሰውነቱ የሚንቀሳቀሰው ማለት ነው። እና አስተኛኘት ወሳኝ ነው ማለት ነው። አስተኛኘት ወሳኝ ነው ማለት ነው። አሁን ደግሞ ከአንድ ወር ጀምሮ የሕፃኑን አስተዳደግ የምናይ ነው የሚሆነው። ከአንድ ወር ጀምሮ እንዴት ነው እስከ ዘጠኝ ወር ድረስ እንዴት ነው ፖዚሽን እንዴት ነው ሁኔታው የሚለውን ነገር እንመለከታለን ማለት ነው። እንዴት እስከ ወደ ተመልከቱ እንግዲህ አንድ ወር ላይ የቸው አንድ ወር ላይ እንደሚሆን፣ ሁለት ወር ላይ እንደሚሆን፣ ሁለት ወር ላይ ምን እንደሚሆን፣ ሶስት ወር ላይ እንዴት እንደሚሆን፣ አራት ወር ላይ እንዴት እንደሚሆን ማለት ነው። ተመልከቱ፣ ዘጠነኛ ወር ላይ እንግዲህ ተመልከቱ፣ ኃይለኛ የሆነ ቅንጭላ ነው የሚሆነው ማለት ነው ከአንድ ወር ጀምሮ እስከ ዘጠኝ ወር ያለው ልዩነት እንግዲህ ስታውት ማለት ነው። ነ ፌተሱ ሞሽን ሞሽን እንቅስቃሴ ማለት ነው እንቅስቃሴ ወደ ሲያሳየ ማለት ነው የሚገርም ነው። አሁን ደግሞ የምናየው ማለት ነው በእርግዝና ታይም ሴክስዋል ኢንተርኮስ ስታደርግ ግንኙነት ስታደርግ ማለት ነው የወንድየው ስፐርም እንዴት ነው ሙከስ እንዴት ነው ፕሮቴክት የሚያደርገው እንመለከታለን ማለት ነው። አያችሁ ሙከስ እንዴት አድርጎ እንደሚመልሰው እንዴት አርጎ እንደሚመልሰው እንግዲህ ሹፉ፣ በጣም የሚገጭው ተመልገት፣ እንግዲህ ሙከስ ፕለጉ ነው ማለት ነው በተሸፈነ ቲስ አምብሬላን ማለት ነው። ይሄ ሙከሱ ህፃኑን ሽሉን ሸፍኖ የሚይዘው ወደ ማህፀን እንዳይገባ ማለት ነው። ይመልሰዋል ማለት ነው። አንዳንድ ፖዚሽን ደግሞ አለ። አንዳንድ ሁኔታ ደግሞ አለ። ቀጥታ ሽሉን ሳይነካ ቀጥታ ወደ ላይ የሚያልፍ ማለት ነው። እኛ በጣም የሚገርም ነው ማለት ነው። አሁን ደግሞ የምናየ ህፃኗ እንግዲህ ተወልዲያ ምን እንደምትመስል ስትወለድ እንግዲህ እንደምት ስታው እንግዲህ በመጀመሪያ ጊዜ ያስጠላል ትላላችሁ። ሕጻን ልጅ ሲወለድ በጀምር ያስጣ። በጣም የሚገርመው እያለቀሰ ነው። እዚህ አሜዚንግ ነው። በቤተሰብ ላይክ ሰብስክራይብ እያደረጋችሁ ማለት ነው፣ ሼር አድርጉት ማለት ነው። አበረታቱኝ፣ ሚስቲ ጋይ ሰዎች አበረታቱኝ፣ አዲስ ነኝ። ላይክ ሰብስክራይብ። በጤና ዙሪያ ደግሞ ማንኛውም ጥያቄ ካላችሁ ጠይቁ ማለት ነው። እሺ።